እጅግ አድርገን እናመሰግናለን እጅግ አድርገን እናመሰግናለን። እናመሰግናለን የክልል ፖሊስ ማርች ባንድን እጅግ አድርገን እናመሰግናለን።

ምናብት ናለክ ሁሉ ለማሙ ሀበይ ቤት በጣሙ ሀበይ አጀጀሙ ሀበይ ነበርኩሙና ሀበይ ከሰልኩሙና እናን ጃጋቾም እንትናሉ ከሻው

አለት፣ እኖመቅ ምድረ ምድረበዳ በረሃ፣ ያሸዋ ቁልል፣ የጨው ማጀት፣ የጨው ጓዳ ከከዋክብት የደመቁ ወንዞች የሚፈርቁባት አሥራ ሶስት ወር ከምት ከበጋ ጀምበር የማይጠልቅባት ልምላሜን አጎናጽፎ ሙሉ በሁሉ አድርጎ የፈጠራት ጥበቡን ሉ አንጠፍጥፎ። የብዙ ብሔሮች ብሔረሰቦች ሕዝቦች መኖሪያ፣ በልዩነት ውበት የውበት አንድነት አምሳያ፣ የምስራቅ አፍሪካ ቀንድ የሰው ዘር መገኛ፣ የሰላም አርበኛ፣ የጀግኖች መፍረቂያ፣ ሉዓላዊት አገር ሀገረ ኢትዮጵያ

በአዲስ ተስፋ በአዲስ ጥናት ያቋቋምኖ በብረት ሆነ ልንሻገር ወደ ስኬት ሕብረት አንድነታችንም ስርን የሰደደ በባህል በሃይማኖት ሕዝባችን የተጋመደ አድያው ቦገና ሚያስቆጥር ገናና የአስር ኢንጃሞ ጀግና የቀቤና የአርቶፍሎሃ ሳላውም የአላባ ጉራጌ ክትፏለ ከቤቱ ሲገባ የዶንጋ ተራራ ስሙ ቦሃቶራ ጠምባሮ ደገሌ ዋርካው የርክስፋ በስልጥውም ጡፋ መትረፍረፍ ባይቁ መድኃኒቱ የየም በየሰፍ ይታወቁ ማረቆ በርበሬ ጣዕሙ መነያ ከምባታም በርቾ የቱሪስት ማረፊያ የአስር ብሔረሰብ የታታሪ ሕዝቦች የአንድነት ማሳያ ለኢንቨስትመንት ምቹ ለም አፈር መኖሪያ ውቡ ክልላችን ማዕከላዊ ኢትዮጵያ። በማዕከላዊ ኢትዮጵያ ክልል ካሉ አስር ነባር ብሔረሰቦች አንዱ የሆነው በአራቱም አቅጣጫ በሰላም በፍቅር ተዋስኖ ሚኖረው በአንዳኛው አቅጣጫ ተዋስኖ ሚኖረው የጊቤ ሸለቆ ብሔራዊ ፓርኩ ከተንጣለለበት የጥያ ትክል ድንጋይ ቅርሱ ካረፈበት ከጨፎሮ መንገድ ከአውራ መንገዳቸው በስራ በአለም ዓለም ከሚያደንቃቸው መስራት መጣር መጋር ከሚለው ማረጌ ሕዝባችን በሰላም በፍቅር ተዋስኖ ይኖራል። ከሁለቱም መዋቅር ከቤተ ጉራጌ ያለውን የሀሙስን ገበያ የያዘች መጉያ በዛላ በርበሬ ከጣሙ መታያ ከኑራል አመድ መካነ መቃብር ከአርቶፍ ሉሃ ተፈጥሮ ከሚያምር አበይ ቦገሬ ጣመንተ ታብሎ በፍቅር ከሚቀበል ቤቱ ከሚያስገባ ህዝባችን በሰላ በፍቅር ተዋስኖ ይኖራል። በፍቅር ካላባ

በወገና ስርዓት ከብት እያስቆጠረ የማዕረግ ስም ካለው በጢጉላ ስርዓት ሰላም ከሚያወርደው ከአንገት እንቅጥቅጡ ከይበንጎ ጭንፈራ ጀግናን ከሚያወድስ እያለ ከቤራ ከቦያ ሰለሜ ከህብረት መታያ ህዝባችን በሰላም በፍቅር ተዋስሎ ይኖራል ከወንድም ሃድያ። ህዝባችን በሰላም በፍቅር ተዋስኖ የሚኖረው ከገራድ ቢመዶ ከዘር ኸረ ግብር የማረቆ በርበሬ በዝና ከሚነገር በባህሏዊ ዳኝነት ሰላምን ከሚያወር ከሚኖር አስታርቆ ህዝባችን በሰላም በፍቅር ተዋስኖ ይኖራል ከወንድም ማረቆ። በሌላኛውም በኩል እንደዚሁ እስባቸ የሚዋሰነው ከዲሞክራሲው ስርዓት ከአባ ገዳዎች ምድር ከሶፍ ዑመር ዋሻ ከድሬ ሼክ ሁሴን ከቱሪስት መገኛ ከታደሰ ብሩ ከጀግናው አቢስ አጋ ከዋቆ ጉቱ ምድር ኢትዮጵያን ያበሩ ቃዜቶች መፍለቂያ ከአንድነት ምልክት ከወደ መለያ ህዝባችን በሰላም በፍቅር ተዋስኖ ይኖራል። ከክልል ኦሮሚያ

እንግዳ ተቀባይ ሰዎች ቢኖርበት በስራ በዓለም ዓለም ያደንቃቸው በሄዱበት ሁሉ ህብረት መለያቸው የልማት አርበኛ ጀግና ህዝብ ያላቸው ውርስን ማይፈልጉ ዱዓ ነው ጸጋቸው መነሻቸው እዚህ ቢሆንም ቀያቸው ነገር ግን ሀገር ብሎ ማጉር ዓለም ነው ቤታቸው ገና በልጅነት ልክ እንደ መደመር በእናት ወተት ውጆ ህብረቱ ሲጀመር በአባቶች ጌድርሻ በደቦ ሲዘመር ህዝቡም የወረሰው ከጥንት ጀምሮ ሥራ እየፈጠረ ሥራ እየወደደ ሥራውን አክብሮ ወድቆ በመነሳት ሰጥቶ ጥረው ግሮ በቁጠባ ልምድም ዓለም የሚያደንቃቸው ከሌሎች ሕዝቦች ጋር በፍቅር የሚኖረው ዘር ሃይማኖት፣ ብሔር፣ ቋንቋ ማይለያየው በሃይማኖት በታቻል በፍቅር የሚኖረው እግሜ ጠከ መስጊድ ቤተ እምነት የቸረው ሲማማልም እንኳን ወላሂ የሚካኤል ታቦት ሰላም ነግሶ ገብቷል። ማርያምን ኢየሱስን የዘንድሮ ረመዳን ከወትሮ ይለያን እየተባባሉ የስልጠነ ዘዞቦች በሃይማኖት በቻቻል በፍቅር ይኖራሉ። እንደዚህ እያሉ

ቀደም ደሞ ሰርሞ የስልጤ ሴት ንግስት እትብቷ ያለበት አምስቱ ዲስትቻ ያረፉበት ቦታ ድንጋይ የተተከለበት ዛሬም በዚህ ዘመን ለሰራችው ስራ ለለፋችሁ ልፋት ለስሟ መጣሪያ ታሪክ እንዲያወሳት ልክ እንደቀደሙ ስልጤ ጫፍስተጫ በመሃል የሰጣት ስድስተኛዋ ዲስትት ዲስትት ሙፈሪሃት

የአያት የቅድመ አያት ትውፊቶች ባለቤት፣ የመከባበር ቀሴት፣ የሰላምመቤት የሊካውንት ማኅደር፣ የጀግኖች መፍለቂያ፣ የነ ሱጋቶ ዘይኔ፣ የነ አበጋት ኤርሞራ፣ የነ ኤለኮ ላሌጎ፣ የነ ቢቶ ሱንጋሞ የትርታቸው ምድር፣ ሁሌም የኒምናገር የታሪክ መሰግር፣ ለመጀመሪያም ጊዜ የጅማአው ሰላት የተሰገደበት የዳንጌሻ መስጊድ የተገነባበት የሙጎ ተራራ የወራ ፏፏቴ ቁልቁል የሚፈስበት ያ ሸጣንና የዱፋይ ቆጭ ያ ሽዴ ብሎ የተከማቸበት የአጅራ ትኩስ እሳተ ጎመራ የሚኖርበት ስፍራ የማርሲዴ መካነ መቃብር በዳኖች ራጋ በሰቦ ዝግባ የባላይ ዳኝነት ምክር ውኑ ስፍራ በነገር በድንበር ድንገት የተጣሉ በራጋ ማጋ ላይ በሴራው ስርዓት አፉ ተባብለው ሰላም ያወርዳሉ።

ተወዳጁ እና የተከበራችሁ የስልጤ ዞን የመንግስት ኮሚኒኬሽን የፌስቡክ ገጽ ተከታታዮች፣ ከጠዋት ጀምሮ በወራቤ ስቴዲየም 24ኛ አመት የመገቢያ ጅግ አድርገን እናመሰግናለን። እናመሰግናለን ጅግ አድርገን እናመሰግናለን። ማመር ስልጋ ጋና ድምጻዊ አሊኑር ጅግ አድርገን እናመሰግናለን። ከአፍታ ቆይ ተ በኋላ የምንቀጥል ይሆናል እና